ሰበር ዜና በቤተ መንግሥቱ ከባድ የሞሽረት ውጊያ ፕሬዝዳንት ኢሳያስ አፈወርቂ ብስራት ዜና ሰምተዋል ከቀናት የሞሽረት ውጊያ በኋላ በፕሬዝዳንት ኢሳያስ አፈወርቂ መንግሥት የሚደገፈው የሱዳን ብሔራዊ ጦር የሱዳንን ቤተ መንግሥት ተቆጣጥሮታል ከወዲያ ከቤተ መንግሥቱ ጥንቅንቅ የድል ብስራት ሲሰማ ወዲህ ደግሞ የፋኖ ዘመቻ አንድነት መዘዝ አምጥቶ ከተፍ ብሏል። ዘመቻውን ተከትሎ በበርካታ የአማራ አካባቢዎች ውጊያዎች ተቀጣጥለዋል። በሰሜን ሸዋ የተሰማው የኮማንዶ ክፍለ ጦር ታዲያ የፋኖን አመራር ገደልኩ ሲል ጉድ ስሙልኝ ብለዋል። የፋኖ ተዋጊዎች በበኩላቸው በጎንደርና ጎጃም በርካታ ከተሞችን እያስለቀቅን ነው ብለዋል። በአማራ ክልል በበርካታ ከተሞች ስለተቀጣጠለው ውጊያም፣ ስለተገደለው የፋኖ አመራርና ስለ ዘመቻ አንድነት ሰፊ ጥንክር ይዘናል። ይህ በእንዲህ ሳለ በኦሮሚያ ሚሙሽረት በማዕከላዊ መንግስቱና በኦሮሞ ነጻነት ሰራዊት መሃል ሲቀጥል የነጻነት ሰራዊቱ አዛዥ ጦርነት ባለበት መሰዋዕትና ማጥቃት ይኖራል የሚል አስተያየት ሰጠው ተከስተዋል። በኦሮሚያ የፋኖ ታጣቂዎች ዘልቀው እየገቡ ጥቃት እየፈጸሙ ነው የሚል ክስ በተሰማ ማግስት በክልሉ ከባድ ውጊያ ማገርሸቱ ተሰምቷል። እነግራችኋለን። በሌላ መረጃችን ደግሞ ትናንት በፓርላማ ተከስተው ለሁሉም የልማት ተነሺዎች ካሳ ከፍለናል ሲሉ የተደመጡት ጠቅላይ ሚኒስትር አብይ ንግግራቸው ሌላ መዘዝ አምጥቷል። ቢቢሲ ጉድ ስሙ ሲል ዛሬ ማለዳ በአዲስ አበባ ለፈረሰባቸው ምትክ ቤት የጠየቁ ሰዎች ፋኖ ተብለው ታሰሩ ሲል በፊት ገጹ ይዞ ወጥቷል። መረጃችን በመረጃ እንቅልባችን ሸክፈነዋል፣ ትሰሙታላችሁ። ከወዲያ ከባር ማዶ በወጣ መረጃ ደግሞ ከቀናት ከፈጀው ውጊያ በኋላ ቤተ መንግስቱ ባልቡርሃን በሚመራው የሱዳን ጦር እጅ ገብቷል በይፋ አልቡርሃንን ደጋፊ እንደሆኑ የተናገሩትና የሱዳን ጦር ሳዋ ድረስ በማሰልጠን የሚታወቁት ፕሬዚዳንት ኢሳያስ አፈወርቄ በቤተመንግስቱ መንግስቱ ድል እየፈነጠዙ ነው። እንመለስበታለን። ጤና የስትልን ውድ የአንድ አፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ ከአንድ አፍታ። ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በፓርላማ ተከስተው ለሁሉም የልማት ተነሺዎች ካሳ ከፍለናል ሲሉ የተደመጡት ጠቅላይ ሚኒስትር አብይ ንግግራቸው ሌላ መዘዝ አምጥቷል። ቢቢሲ ጉድ ስሙ ሲል ዛሬ ማለዳም በአዲስ አበባ ለፈረሰባቸው ቤት ምትክ የጠየቁ ሰዎች ፋኖ ተብለው ታሰሩ ሲል በፊት ገጹ ይዞ ወጥቷል። መንግስት ለመልሶ ማልማት በሚል ለአመታት ከሚኖሩበት ቤት ያለምንም ተለዋጭ ካሳ ሜት የተበተኑት ከ450 በላይ አባውራዎች አቤቱታችንን የሚሰማን አጣን ብለዋል። ቢቢሲ ያነጋግራቸው ነዋሪዎቹ ቤት በማከራየትም ቤተሰብ ያስተዳድሩ እንደነበር ጠቁመው እድራቸውን ጨምሮ ሌሎች ማህበራዊ አገልግሎታቸው መበተናቸውንም ገልጸዋል። ጭካኔ የተሞላበት ሲሉ ቤት አልባ ያደረጋቸውን እርምጃ የሚገልጹት ነዋሪዎቹ ሕይወታቸው መመሰቃቀሉንና ሜዳ ላይ መውደቃቸውንም በመጥቀስ ባይተዋር ሁነናል ብለዋል። ነዋሪዎቹ በላያቸው ላይ በድንገት ፈረሰብን ላሉት ቤት ካሳ ወይንም ምትክ እንዲሰጣቸው እስከ ከንቲባ ጽሕፈት ቤት ድረስ ቢጠይቁም አናውቃችሁም እንደተባሉ ተናግረዋል። ነዋሪዎች በግዳጅ ቤታቸውን ጥለው ከወጡ በኋላ መብታቸውን ለማስከበር ተደራጅተው ጥያቄ በማቅረባቸው እስከ ስር የደረሰው ከባና ዛቻ እየደረሰባቸው መሆኑን ገልጸዋል። ለዘመናት የኖሩበት ቤት እና አካባቢ ፈርሶ ሜዳ ላይ ወድቀናል የሚሉት የቦሌ የክፍለ ከተማ ወረዳ 13 ነዋሪዎች መብታችን ነው የሚሉትን ጉዳይ እንዳንጠይቅ እስርን ጨምሮ ዛቻዎች እንደደረሰባቸው ተናግረዋል። ከጉዳዩ ጋር በተያያዘ የሐሰት መረጃ በማሰራጨት በሚል ከአንድ ወር በላይ የታሰሩ አንድ የአካባቢ ነዋሪ በፍርድ ቤት ነፃ ከተባሉ በኋላ በፋኖነት መከሰሳቸውን ተናግረዋል። መብታቸውን ለማስከበር እንቅስቃሴ ያደረጉት ግለሰብ ፍርድ ቤት ነፃ ካላቸው በኋላ ከፋኖ ጋር ግንኙነት ለማንነት በማድረግ በሚል በድጋሚ መከሰሳቸውን የቢቢሲ ዘገባ ያመላክታል። መጀመሪያ በተከሰሱበት ሐሰተኛ መረጃ በማሰራጨት ፍርድ ቤት ነጻ ከተባሉ በኋላ በፋኖነት የተከሰሱት ግለሰብ በዋስ መፈታታቸው ተጠቁሟል። ጉዳዩን ይዘው እየተንቀሳቀሱ የሚገኙ ተበዳዮች እየደረሰባቸው የሚገኘውን ወከባና ስር ጥያቄ እንዳያነሱ ጫና ለመፍጠር መሆኑ ተመላክቷል። አገር እንደሌለው ቤታቸው ፈርሶ ሜዳ ላይ መበተናቸውን የገለጹት ተበዳዮች እንደማንኛውም አዲስ አበባ ነዋሪ መንግስታዊ አገልግሎት ክፍያዎች ሲፈጽሙ እንደነበር ገልጸዋል። ቢቢሲ ነዋሪዎች የውሃና መብራት ክፍያዎችን ጨምሮ ለይዞታቸው የልማት መዋጪዎችንና የተለያዩ ግብሮችን የከፈሉባቸው ሰነዶችን ተመልክቶ ማረጋገጡን ገልጿል። ለዓመታት የሚኖሩበት ቤታቸው ከፈረሰባቸው ሰዎች መካከል አንዱ የሆኑት የ85 ዓመት አዛውንት በመጦሪያ ዘመኔ ባዶዌን ቀረው በማለት የደረሰባቸውን በምሬት ገልጸዋል። አዛውንቱ በዕድሜ ያላየሁት ነገር የለም፣ ይህ ዘመን ግን የባሰ ነው፣ በዚህ ዕድሜ ቤት ያስፈልገኛል፣ ምግብ ያስፈልገኛል፣ ልብስ ያስፈልገኛል፣ ግን ሁሉም የለም በማለት የደረሰባቸውን ተናግረዋል። ካለፉት ጥቂት ዓመታት ወዲህ በአዲስ አበባ ለተለያዩ የልማት ስራዎች በሚል መኖሪያ ቤቶችና ተቋማት በጅምላ እየፈረሱ ነው። በተለይም ለጫካ ፕሮጀክት፣ ለኮሪደር ልማትና መልሶ ማልማት ለተሰኙ ወቅታዊ የመንግስት ትኩረቶች በ10 ሺዎች የሚቆጠሩ ቤቶች ፈርሰዋል። ነባር የመኖሪያ አካባቢዎች ፈርሰዋል፣ በሌሎች ግንባታዎች ተተክተዋል ወይንም በሂደት ላይ ናቸው። በዚህም መካከል ቤታቸው ለፈረሰባቸው የከተማይቱ ነዋሪዎች ካሳና ምትክ ቦታ የተሰጣቸው እንዳሉ ሁሉ ያለምትክ ሜዳ ላይ ስለመውደቃቸው የሚናል የሚናገሩትን በርካታ ናቸው። እስካሁን ምን ያህሎቹ ምትክ ቦታ ወይንም መኖሪያ ቤት እንዲሁም ካሳ እንዳገኙ በግልጽ የሚታወቅ ነገር የለም። የፋኖ ዘመቻ አንድነት መዘዝ አምጥቶ ከተፍ ብሏል። ዘመቻውን ተከትሎ በበርካታ የአማራ አካባቢዎች ውጊያው ተቀጣጥሏል። በሰሜን ሸዋ የተሰማው የኮማንዶ ክፍለ ጦር ታዲያ የፋኖን አመራር ገደልኩ ሲል ጉድ ስሙልኝ ብሏል። የፋኖ ተዋጊዎች በበኩላቸው በጎንደርና ጎጃም በርካታ ከተሞችን እያስለቀቅን ነው ብለዋል። በአማራ ክልል ከሸዋ ሰንሰለታማ ተራራዎች እስከ ወሎ ሰፋፊ ሜዳዎች፣ ከጎንደር ሰማይ ስር እስከ ጎጃም ቀጠናም የበረታ የሞት ሽረት ንቅንቅ እየተደረገ ነው። የፋኖ ኃይሎች አንድነት ችግር ባጋጠማቸው ወቅት ባወጁት ዘመቻ ድል እየቀናን ነው የሚሉ የበረቱ ፕሮፓጋንዳዎችን እያሰራጩ ሲሆን፣ በአንጻሩ የመከላከያ ሰራዊትን ስለ ሰሞነኛው ውጊያ መረጃ እያሰራጨ ነው። በሰሜን ሸዋ የተሰማራው የኮማንዶ ክፍለ ጦር ስለ ሰሞነኛው ውጊያ መረጃ አጋርተዋል። በኢፍራታና ግድም ወረዳም ዳጉች የሚባሉ አካባቢ በሚንቀሳቀሱ የፋኖ ታጣቂዎች ላይ ድንገተኛ ኦፕሬሽን ፈጸምኩ ያለ ሲሆን በኦፕሬሽኑ አንድ ከፍተኛ የፋኖ አመራርን ገደልኩ ሲል ተደምጧል። ከዚህ በተጨማሪም የኮማንዶ ክፍለ ጦሩ የተለያዩ አይነት መሳሪያዎችንና ተተኳሾችን እንደማረከም በመረጃው ጠቅሷል። የኮማንዶ ክፍለ ጦር ምክትል አዛዥ ኮሎኔል አበባው ሞላ ኦፕሬሽኑ የተፈጸመው በተጨባጭ መረጃ ላይ ተመስርቶ መሆኑን ገልጸው ቡድኑ በዚህ ኦፕሬሽን ብቻ ሳይሆን በሌሎችም በተከታታይ በተወሰዱበት እርምጃዎች አከርካሪው ተሰብሮ አለኝ የሚለውን መዋቅር ፈራርሶ የፌስቡክ አርበኛ ሆኖ ቀረ የሚል ሀሳብም ሲያነሱ ተደምጠዋል። በኦሮሚያም የሞሽረቱ በማዕከላዊ መንግስቱና በኦሮሞ ነፃነት ሰራዊት መሃል ሲቀጥል፣ የነፃነት ሰራዊቱ አዛዥ ጦርነት ባለበት መሰዋትና ማጥቃት ይኖራል የሚል አስተያየት ሰጥተው ተከስተዋል። በኦሮሚያ የፋኖ ታጣቂዎች ዘልቀው እየገቡ ጥቃት እየፈጸሙ ነው የሚል ክስ በተሰማ ማግስት በክልሉ ከባድ ውጊያ ማገረሸቱ ተሰምቷል። በኦሮሚያ ክልል ምዕራብ ሸዋ ዞን ጅባት ወረዳ በርካታ የኦሮሞ ነፃነት ሰራዊት አባላት መገደላቸውና በርካቶች ደግሞ ከበርካታ ወታደራዊ ቁሳቁሶች ጋር መማረካቸውን የመንግስት ምንጮች አመላከቱ። ተወሰደ በተባለው ወታደራዊ ኦፕሬሽን በርካታ የቡድንና የነፍስ ወከፍ መሳሪያዎች እንዲሁም የተለያዩ አይነት ተተኳሾች በቁጥጥር ስር ውለዋል። የኢትዮጵያ መከላከያ ሰራዊት በበኩሉ በምዕራብ ሸዋና ደቡብ ምዕራብ ሸዋ ዞኖች በአካባቢው በመንቀሳቀስ ባደረገው ወታደራዊ ኦፕሬሽን በርካታ የታጣቂ ቡድን አባላት በመደምሰ ስልሳ የሚሆኑትን የሚሆኑት መማረኩን በይፋዊ ማብራዊ ገጹ አመላክቷል። ታጣቂ ቡድኑ በፊናው ጥቃቱን ሳያስተባበል መሰል ወታደራዊ እርምጃዎች ብቻቸውን ዘላቂ ልባት እንደማያመጡ ነው የገለጸው የኢትዮጵያ መከላከያ ሰራዊት በይፋዊ ማህበራዊ ገጹ ላይ እንዳመላክተው በምራብ ሸዋና በደቡብ ምራብ ሸዋ ዞኖች አካባቢው የተሰማሩ የማዕከላዊ እዝ የህዳሴ ኮርና የጋሻ ኮር አባላት ያላቸው የሰራዊቱ አባላት የሸኔ ቡድንን ባላቸው ታጣቂዎች ላይ ተወሰደ ባለው የጥምረት ወታደራዊ እርምጃ ከፍተኛ ድል ማስመዝገቡን ነው የገለጸው። ተጠናክሮ በቀጠለው በተባለው በዚህ ወታደራዊ እርምጃ በታጣቂ ቡድኑ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን የገለጸው መከላከያ በተወሰደው ወታደራዊ እርምጃ ወይም ኦፕሬሽን በቁጥር ባልተጠቀሱ በርካታ በተባሉ የታጣቂ ቡድን አባላት በመደምሰስ 60 የሚሆኑትን ደግሞ መማረክ መሆናቸውን አስረድቷል። በዚሁ ተወሰደ በተባለው ወታደራዊ ኦፕሬሽን በርካታ የቡድንና የነፍስ ወከፍ መሳሪያ እንዲሁም የተለያዩ አይነት ትኳሾች በቁጥጥር ስር መዋላቸውንም በመግለጽ ይህንኑ በምስል አሳይቷል። ተወሰደ ስለተባለው ወታደራዊ እርምጃ በኦሮሞ ነጻነት ሰራዊት በኩል አስተያየታቸውን የሰጡት የቡድኑ አዛዥ አማካሪ የአቶ ጅሬና ጉዴታ ጉዳዩን ሳያስተባብሉ ታጣቂዎቻቸው በአካባቢው መንቀሳቀሳቸው እንደቀጠለ መሆኑን ግን አስረድተዋል። ጦርነት ባለበት መሰዋትና ማጥቃት ይኖራል ያሉት አቶ ጅሬኛ በሰራዊታቸው ላይ ስለደረሰው ጉዳት ለጊዜው በቁጥር መጥቀስ እንደማይችሉ ገልጸዋል። ይሁንና ታጣቂዎቻቸው በአካባቢው የሚያደርጉት እንቅስቃሴ አለመገታቱን ነው ያመላከቱት። መፋለም ባለበት መሰዋት ይኖራል ያሉት አቶ ጅሬኛ የደረሰባቸው የጉዳት መጠን ከሰራዊታቸው አመራር ለመስማታቸውን ጠቁመዋል። ቀናት ከፈጀው ውጊያ በኋላ ቤተ መንግስቱ በአልቡርሃን በሚመራው የሱዳን ጦር እጅ ገብቷል። በይፋ የአልቡርሃን ደጋፊ እንደሆኑ የተናገሩትና የሱዳንን ጦር ሳዋ ድረስ በማሰልጠን የሚታወቁት ፕሬዚዳንት ኢሳይያስ አፈወርቂ በቤተ መንግስቱ ድል እየፈነጠዙ ነው። የሱዳን ጦር ተፋላሚውን የሱዳን ፈጥኖ ድራሽ ኃይል በማሸነፍ ከሁለት ዓመት ጦርነት በኋላ ካርቱም የሚገኘውን ፕሬዚዳንታዊ ቤተ መንግሥት መልሶ መቆጣጠሩን ወታደራዊ መረጃዎች ገልጸዋል። በደስታ የተሞሉ ወታደሮች ጠበንጃቸውን ሲያወዛውዙ፣ ሲጮሁ፣ እንዲሁም ተንበርክከው ሲጸልዩ በማኅበራዊ ሚዲያ የተጋሩና ቢቢሲ ያጋራቸው ቪዲዮዎች አሳይተዋል። በፈጥኖ ድራሽ ኃይሉ ተሸንፎ ከመዲናዋ ተባሮ የነበረው የሱዳን ጦር ከሁለት ዓመት በኋላ መዲናዋን ካርቱምን መልሶ ለመቆጣጠር የተቃረበ ይመስላል። የሱዳን ፈጥኖ ድራሽ ኃይል እስካሁን አስተያየት አልሰጠም። የጦሩ ቃል አቀባይ ነቢል አብዱላህ በመንግሥታዊ ቴሌቪዥን እንደተናገሩት ሰራዊታቸው በማዕከላዊ ካርቱም የሚገኘውን ቤተ መንግሥትና ሚኒስትር መስሪያ ቤቶች መቆጣጠሩን ነው። ሰራዊታችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያለው የጦር መሳሪያዎችን ማርኳል ብለዋል። ቃል አቀባዩም ካርቱምን ለበርካቶች ሕይወት መቀጠፍ የሆነው የሀገሪቱ የእርስ በርስ ደም አፋሳሽ ጦርነት ከሁለት ዓመት በፊት የተጀመረባት እንዲሁም ከፍተኛ ፊልሚያ የተካሄደባት ናት። ጦርነቱ ከተጀመረ ጊዜ ጀምሮ ፈጥኖ ደራሽ ኃይሉ አብዛኛውን የካርቱምን ክፍል እንዲሁም የሱዳንን ምዕራባዊ ክፍል ተቆጣጥሮ ቆይቷል። ለሱዳን የጦር ተፋላሚዎች ካርቱምን ማስመለስ ትልቅ ድል እንዲሁም በግጭቱ ወሳኝ ምዕራፍ ነው። ጦሩ ከቅርብ ሳምንታት ወዲህ በማዕከላዊ ሱዳን አንዳንድ ድሎች አስመዝግቧል። ሐሙስ ዕለት በሪፐብሊካን መንግሥት አቅራቢያ የሰው አልባ አውሮፕላኖችና የአየር ጥቃቶች ፍንዳታዎች ማስከተላቸውን የአይንማኞች ተናግረዋል። የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳል ዳገሎ ሄሚቲ ቅዳሜ ዕለት በቪዲዮ ባስተላለፉት መልእክት በሰራዊታቸው ቁጥጥር ስር የነበሩትን የፕሬዝዳንታዊ ቤተ መንግሥትና አካባቢውን ለመከላከል ቃል ገብተው ነበር ያዩ የሰሜን ከተሞችም ተጨማሪ ጥቃቶች ሊኖሩ እንደሚችሉ አስጠንቅቀዋል። ተፋላሚ ኃይሎች ስትራቴጂካዊ ቦታዎችን ለመቆጣጠር በሚል በውጊያ እንቀጥላለን ማለታቸውን ተከትሎ በርካታ የሰላም ጥረቶች ፍሬ ሊያፈሩ አልቻሉም። ጦርነቱ በዓለማችን ላይ ከፍተኛውን የሰብአዊ ቀውስ ማስከተሉን የተባበሩት መንግስታት ድርጅት ያስታወቀ ሲሆን ጦሩም ይሁን ፈጥኖ ደራሽ ኃይሉ ሰፋ ያለ የሰብአዊ መብት ረገጣዎችን ፈጽመዋል ተብለው ይከሰሳሉ።